ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የፌዴራል ጠቅላይ ፍርድ ቤትን በቴክኖሎጂ የተደገፈ የፍትህ አሰጣጥ ጎብኝተዋል። በጎብኝታቸው ወቅትም የዲጂታል ሀያ ሀያ አምስት ስትራቴጂ በስኬት መጠናቀቅን ተከትሎ የተቀረጸው ዲጂታል ሀያ ሰላሳ የተቋማት አገልግሎትን ማዘመንና የገንዘብ ዝውውርን ወደ ዲጂታል በማምጣት የዜጎችን አኗኗር ማዘመን ትኩረት አድርጓልን ብለዋል። ኢትዮጵያ ዲጂታል ሀያ ሀያ አምስት ሲጠናቀቅ ዲጂታል ሀያ ሰላሳ ስትራቴጂ ሲቀረጽ ትኩረት የተሰጠባቸው መስኮች አሉ። አንደኛው በፋይናንሻል ሴክተር ሰው ገንዘብ ለማስገባት፣ ለማስወጣት፣ ለማዘዋወር ነገሮች ማቅለል አለብን። ባንክ እየሄደ ብቻ ሳይሆን ከራሱ ስልክ ከቤቱ ሆኖ ገንዘብ የማዘዋወር አቅሙ ማደግ አለበት የሚል እቅድ ነበር። በዚያ መሰረት በሞባይል መኒ በቴሌብር ብቻ ሳይሆን ባንኮች ባላቸው ሶፍትዌር ጭምር በቢሊየን የሚገመት ትራንዛክሽን ማካሄድ ተችሏል። ብዙ ሰዎች ገንዘባቸውን በቀላሉ በኦንላይን ይቀያየራሉ። ያ ጊዜን ቆጥቧል፣ ፍጥነት ጨምሯል። በሌላ መንገድ ደግሞ መንግስት ሰርቪስ የሚሰጥባቸው ሴክተሮች አሉ። ለምሳሌ ንግድ ንግድ ፍቃድ ለማውጣት ወይም ገቢዎች ገቢ ለማስገባት እነዚህም ኦቶሜት ተደርገው ገንዘብ የሚሰበሰብበትን ላይሰንስ የሚሰጥበትን ጊዜ እንዲያጥር ከፍተኛ ስርዓት ሰርቷል። ዜጎች በፍትህ ተቋማት ላይ የሚያነሷቸውን ችግሮች ለመፍታት ዘርፉን ማዘመን ዋነኛ ትኩረት መሆኑንም ነው ጠቅላይ ሚኒስትሩ ያነሱት። ኢትዮጵያ ህዝብ ፍትህ በገንዘብ ይገዛል፣ በዘር ይገዛል፣ በሃይማኖት ይገዛል፣ በጾታ ይገዛል። በዚህ ምክንያት ፍትህ አላገኝም፣ ፍትህና ርትዕ አይረጋገጡልኝ የሚል ስሞታ አለ። ያን ለመቀነስ አንዱ መፍትሄ ኦቶሜሽን ነው። አንደኛው ፖሊስ ፖሊስ ኦቶሜት ሆኖ ወንጀለኛን በቀላሉ መያዝ ችሎ የምርመራ አቅም አድጎ ትክክለኛውን መረጃ ለአቃባቢ ህግ ማቅረብ ይጠበቅበታል። አቃቢ ግን ዘምኖ ኦቶሜት ሆኖ ፍትህን ሳያዳላ ለጀስት የሚቆም መሆኑን የሚያግዙ ቴክኖሎጂካል አቅም ያስፈልጉታል። እነዚህ ሁለቱን ላለፉት ዓመታት ስንሰራ ቆይተናል። ውጤቱም ጥሩ ነው። በፍርድ ቤቶች የተጀመረው የዲጂታል ስርዓት ፍትህን የሚፈልጉ ዜጎች ወደ ፍርድ ቤቶች ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ካሉበት ሆነው ጉዳያቸውን መከታተል እንደሚያስችላቸውም ጠቅላይ ሚኒስትሩ ገልጸዋል። ፍርድ ቤት ቅድም እንዳያችሁት እዚህ ሆኖ ቨርቹዋል የሰበር ችሎትን ጋምቤላ ተቀምጦ ጅጅጋ ተቀምጦ መቀሌ ተቀምጦ ማግኘት ማለት በጣም በጣም ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤት ፈልገው ዘመድ ጋ ተቀምጠው ወር ለተወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው ሶስቱ ፒላር ብቻቸውን ግን የተሟላ ፍትህ አያመጡ። ጠበቃው ደግሞ እንደዚሁ የዘመነ ቨርቹዋሊ እነዚህን ጉዳዮች አክሰስ ማድረግ የሚችል ማየት የሚችል በዚህ ስርዓት ውስጥ ራሱን አካቶ የሚያይሆን አለበት። ጠበቃው ግን የአስፈጻሚውም የህግ አውጪውም ተርጓሚውም አካል አይደለም። ጠበቃውን ደግሞ ኮንትሮል የሚያደርገው ህዝብ ነው። ሰርቪሱ የሚገዛውም ህዝብ ነው፣ የሚቆጣጠረውም ህዝብ ነው። ጠበቃው ሲቀየር፣ ፖሊስ ሲቀየር፣ አቃቢ ህግ ሲቀየር የዳኝነት ስርዓቱ ሲቀየር ሰዎች በቀላሉ ፍትህን የሚያገኙበት እድል እየሰፋ ይሄዳል። ዜጎች እየፈጠነ ፍትህ እንዲያገኙ ህግና ስርዓትን በተከተለ መንገድ መሆን አለበትም ብለዋል ጠቅላይ ሚኒስትሩ። የፌዴራል ጠቅላይ ፍርድ ቤትም ያስጀምረው ቴክኖሎጂ ልምድና ተሞክሮ የሚወሰድበትም ነው ብለዋል። አልቲሜትሊ ዜጎች ምንዳቸው፣ ትርፋቸው የሚለካው በተሳለጠ የፍትህ ማግኘት ብቃት ነው። ፍትህ በአንድ ቀን መገኘት ሲገባው በአንድ ወር ወይም በአንድ አመት የሚገኝ ከሆነ የዘገየ ፍትህ እንደ ፍትህ አይቆጠርም። መፍጠን አለበት። ሁለተኛ ያ የፈጠነው ፍትህ ደግሞ ሳይገዛ መሆን አለበት። በህግ ብቻ፣ በሆነ ጥቅም፣ በሆነ ዝምድና ሳይሆን በህግ ብቻ መሆን አለበት እና ከዚህ አንጻር የጠቅላይ ፍርድ ቤት ስራ ዛሬ ያየነው በጣም አስደማሚ ነው። አቴታይም በርካታ ችሎቶች ቨርቹዋል መቆጣጠር ይችላሉ። ይህንን ልምምድና ስርዓት ባላቸው ብራንቾች በሙሉ አዳርሰዋል። ከነሱም አልፎ ብዙ ክልሎች ይህንን መንገድ እንዲከተሉ እያደረጉ ነው። ከዚህ አንጻር የጠቅላይ ፍርድ ቤት ፕሬዚዳንት የተከበሩ አቶ ቴዎድሮስ ምህረቱ ሊመሰገኑ ይገባል። ስራ ሲጀምሩ የተነጋገርንባቸው ጉዳዮች አንዱ ይሄ ነው። ይህንን በሚያስደንቅ መንገድ ለውጥ ማምጣት ችለዋል። በሀገሪቱ የተጀመሩ የዲጂታላይዜሽን አሰራሮች ጠቀሜታቸው በስፋት እየታየ እንደሚገኝም ጠቅላይ ሚኒስትሩ ገልጸዋል።